ከብዙ ጭቅጭቆች ከብዙ መራራ ብዙ ብዙ ነገሮች ከተወሩበት ከብዙ ወራቶች በኋላ ሩታ እንግዲህ ወደ ተወለደችበት ወደ አደገችበት ወደ አሳደጓት ወደ ኖረችበት ወደ ተወለደችበት ወደ ተንከባከቧት ቤተሰቦቿ እንግዲህ በሰላም ገብታ ተቀላቅላቸዋለች ማለት ነው። የእናቷ የአባቷ ምላሽ ምን ሆነ? በምን አይነትስ መንገድ በምን አይነትስ መልኩ ሊቀበሏት ቻሉ እንግዲህ አብርሽን ብላ ነበር የወጣችው። ለአብርሽ ብላ ነበረ ቤተሰብን ጥላ የሄደችው። ለፍቅር ስትል ነበር፣ ለአብርሽ ስትል ነበረ፣ ለአንድ ሰው ስትል ነበር ቤተሰቦቿን ሙሉን እናቷን አባቷን ሳይቀር እንግዲህ አስቀይማ፣ አሳዝና፣ አስከፍታ ሁሉን ነገር ጥላ የሄደችው በሚያስገርም በሚያስደንቅ ሁኔታ ማለት ነው ቤተሰቦቿም በውስጣቸው አዝነው ይሄ ቀን እስኪመጣ እኔ በጣም ብዙ ቀን በጉጉት እጠብቅ ነበረ። ሁሌ ምክሬ ሁሌ በቃ ወቀሳይ ሁሌ ንግግሬ በቃ ሩታ ከቤተሰቦቿ ጋር ያለውን ነገር እንድታጠብ፣ በቃ ችግሯን እንድትፈታ በሰላም እረፍ እንድትልበት ተወልዳ ካደገችበት ቤት ከኖረችበት ቤት ተሳቃ ለመሄድ ፈርታ ተጨናንቃ፣ በዛ ብትሄድ መግቢያ ያጣ በዛ ብትሄድ መግቢያ ያጣ ተጨናንቃ እንድትኖር ሳይሆን ቢያንስ በእናቷ ቤት ቢከፋትም ደስ ቢላትም ደስታዋን እንኳን የምታካፍለው ሰው አልነበራትም። ና እፎይ ብላ እንድትኖር እንድትቀመጥ ሲከፋትም ደስ ሲላትም እናቷ ጉኛ ስር ሄዳ እንድትቀመጥ ወይም ደግሞ ጊዜዋን እንድታሳልፍ ትንሽ እረፍት እንድትወስድ ይጠቅማታል ብዬ ስላሰብኩኝ ከቤተሰቦቿ ጋር ያለውን ነገር ከመጀመሪያ ጀምሮ ስናገር ስለፈልግ ነበረ። ብዙዎቻችሁ እንደዚህ ቤተሰብ አያስፈልጋትም አሁን በራሷ ደስተኛ ናት፣ በራሷ ስኬታማ ናት፣ ስለዚህ ኑሯን ትኑሩበት እያላችሁ በምትሰድቡኝ ሰዓት እኔ ከቤተሰብ ጋር ያለውን ነገር እንድታስተካከል ችግሯን እንድትፈታ እየተናገርኩ የነበረ። እግዚአብሔር ይመስገን ቀኑ ደርሶ ዛሬ እንግዲህ ሩታ ከቤተሰቦቿ ጋር ተመልሳ፣ ሁሉም ነገር ጸጽቷት፣ ሁሉም ነገር ከብዷት፣ ሁሉም ነገር ሲጨንቃት፣ ሁሉንም ነገር ማስተዋል ስትጀምር እንግዲህ እናትነት ምን እንደሆነ ትርጉሙ ጥቅሙ ሲገባት እንግዲህ አንድ እናት ምን ያህል ዋጋ ከፍላ ምን ያህል ችግሮችን ጫናዎችን ተቋቁማ ልጅ የሚባለውን ነገር ማሳደግ ወይም ደግሞ ለዚህ ቁም ነገር ወይም ደግሞ እዚህ እድሜዋ ላይ እስክትደርስ ምን ያህል ዋጋ እንደከፈለች እንደከፈሉ ስታቅ እንግዲህ ተመልሳ ወደ ቤተሰቦቿ ሄደዋል ሄዳለች ተገናኝታለች እነሱም እንግዲህ አቀባበል አድርገውላታል ና ደስ ብሎኛል በመጀመሪያ የእውነት ለመናገር ማለት ነው ምንም ቃል የለኝም በቃ የእውነት ስጋ ስጋ ነው ቆርጦ አይጥላችሁም ያገባ ሲፈታል የወለደ ምን ያደርጋል ይባላል ና ይሄ ያው አባባሉ ጥሩ ባይሆንም ግን ደግሞ ቤተሰብ ቤተሰብ ነው መዳን ያለ ምን ነው ምላችሁ አሁን አምስት ጣት አላችሁ ወይም ደግሞ አስር ጣት ከአምስቱ ጣት አንደኛውን ቆርጣችሁ ጣሉት ብትባሉ አትጥሉትም ና ስጋ ስጋ ነው ባአድ ባአድ ነው፣ የምሬን ነው የምላችሁ። ከባአድም ባአድ ማለት ነው ባል እራሱ ማለት ነው። ባል ለሁሉ ነገር ትታችሁ ቤተሰብን፣ ጓደኛን፣ ዘመድን፣ ጎረቤትን አጋ አካባቢያቸውን አገራችሁን ለቃችሁ ለአንድ ወንድ ብላችሁ ብትሄዱ የሩታ እጣ ፈንታ ሊደርሳችሁ ይችላል። አሁን ባል ከምንም በላይ ነው። እናት አባቱን ሰው አንድ ሴት እናት አባቷን ትተዋለች፣ ከባሏ ጋም ትጣበቃለች። ይችላልና፣ ግን የሆነ ሰዓት ላይ ባአድ ስለሆነ ማለት ነው የሚጥላችሁ ቀን አለ። የምትወድቁበት ቀን አለ። ቀና ማትሉበት አንገት የምትደፉት። በአጠቃላይ አንድ ሴት ልጅ በተለይ ከቤተሰብ ርቃ ከቤተሰብ ተቃውማ አንድን ወንድ ተከትላ መሄድ እንደሌለባት፣ ከሄደችም ምን ያህል ዋጋ ልትከፍል እንደምትችል በኋላ ምን ያህል መከራ ውስጥ እንደምታልፍ እንግዲህ በደንብ አይተናል፣ ተረድተናል። በሩታ ማለት ነው ብዙ ነገሮችን ተምር ያሉ በእውነት ብዙ መጥፎ ቀናቶች፣ ብዙ አስደሳች ቀናቶችንም አይቻለሁ። ከአብርሽ ና ከሩታ ብዙ ነገሮችን ተምሬባቸው አልፌያለሁ ና ከተማርኩባቸውም መጥፎ ነገሮችንም እማርባቸዋለሁ ጥሩ ነገሮችንም ተምሬባቸው ይሄዳለሁኝ ና ዛሬ እንግዲህ ሩታ ከቤተሰቦቿ ጋር የተገናኘችበትን ምክንያት በማድረግ ሀሳብ የምሰጣችሁ ይሆናል። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች? እንግዲህ ከቤተሰቦቿ ባሏን፣ አስቀድማ ወይም ደግሞ አስበልጣ ሩታ መኮብለሏ መሄዷ ሁሉን ነገር መተዋ ቤተሰቧን ማስከፈቷ ማሳዘኗ፣ ይታወቃል። ያም እንግዲህ ለወራቶች ያህል ቀጥሏል። በዛ ላይ ደግሞ በሚዲያ ራሱ ጥሩ ያልሆኑ ነገሮች እየሰማን እያየን ነበረ። በተለይ ደግሞ ከህቷ ጋር የነበረው ነገር እጅግ በጣም ከባድ ነገር ነበረ። እሷም በዛ ታወራባታለች፣ ሩታም በዚህ ጋር ወጣ መልስም የምትሰጥበት ጊዜ ላይ ነበሩ። በአጭሩ ስጋና ስጋ ከአንድ ማዕፀን የወጡ፣ ከአንድ ወድ የወጡ ሁለት እህትማማቾችም ያልሆኑ ነገሮች ውስጥ ገብተው ያልሆነ ድርጊት ውስጥ እያየናቸው ነበረ ብቻ ግን የሩታ እናትም ለወራት ስትል ስታዝን ስትጨነቅ ልጇን እንዳጣቻት በጣም ያለችበት ሁኔታ እንዳልተመቻት ቢነግሯትም ሩታ ትዳሯ እንደተመቻት አብርሽ ጋር መሆን እንደመረጠች በተደጋጋሚ ትነግራቸው ነበር። አባቷም እንደዛው አዝነው ነበረ። ነገር ግን ሩታ ያ ነገር እየቆየች ቆም ብላ በምታስብ ሰዓት ሁሉንም ነገር በምታመዛዝንበት ሰዓት እንግዲህ ቤተሰቦቿ እንደሚበልጧት መጀመሪያውንም ከባድ ስህተት እንደሰራች እና በሕይወቷ ልትደግሞ የማትፈልገው ስህተት እንደሆነ ቤተሰብ ማለት ምን ማለት እንደሆነ ለእሷ ብቻ ሳይሆን ለተመልካችም በደንብ አስተውላ አስተምራ ተምራበት። እሷም እንግዲህ ወደ ቤተሰቦቿ ወደ ተወለደችበት፣ ወደ አደገችበት፣ ወደ አሳደጓት፣ ወደ አኖሯት፣ ወደ አበሏት፣ ወደ አጠጧት ወደሚጨነቁላት ወደሚጠበቡባት ክፉን የማይፈልጉ ቤተሰቦቿ ጋር ሄዳ እንግዲህ ዛሬ አረፍ ብላ በደስታ እያየናት እንገኛለን። የልቧ ደርሷል። ትልቅ ፍራቻ ነበረባት። ተወልዳ ባደገችበት ቤት በራሷ ቤት በእናቷ በአባቷ ላይ እንኳን ምንም ስልጣን ኑሯት ውሳኔ ኑሯት በደስታ ወይም ሲከፋ ሮጣ በራ እንኳን ለመሄድ በምትጨነቅበት ሰዓት በጣም የምትጨናነቅበት የምትንቀጠቀጥበት ነበረ። ለምን ስራዋ ስላለ የሰራችሁ ስራ አለ። ንግግሮቿ በጣም ያሳምሙ ነበር። በሰዓቱ አምርሽም መርጣ አንድ ሴት ልጅ ቤተሰብ ተይ፣ ይሄ ሰው አይሆንሽም ተብላ ስትነገር ለምን አባዬ፣ ለምን ማዬ ብላ ቆም ብላ መጠየቅ ያለውን ነገር ለማወቅ ለመረዳት ጊዜ መውሰድ ሲኖርባት፣ ግን ደግሞ ሁሉንም ነገር ብን ብላ ጥላ ሄዳ ከዛ ወንድ ጋር መኖርን ነው የምትመርጠውና ሩታ በጣም የተጎዳችበትን ፓርት ልንገራችሁ። መድኃኒያ፣ ለምን ነው ምላችሁ አንድ ወንድ ልጅ በህይወቴ በጣም ከሩታ የተማርኩትን ነገር ልንገራችሁ። የቱንም ያህል ቆይቶም ሆነ መጀመሪያ ቢወዳትም ቢያፈቅራትም አንድን ሴት ልጅ ለቤተሰቦቿ ያላትን ቦታና ክብር መጀመሪያ ያል እግዚአብሔር ምስክሬን። ጓደኛ፣ ፍቅረኛ ያላችሁ ሰዎች ይህንን ነገር ታዘቡ። የሌላችሁ ሰዎች ደግሞ ከሌላ ሰው ላይ ታዘቡ። አንድ ወንድ ልጅ አጠገቧ ላለው ሰው ለቤተሰቦቿ ክብር የሌላትን ሴት አያከብራትም በምንም ተአምር በምንም ተአምር ሊያከብራት አይችልም። የሆነ ሰዓት ላይ ቢወዳትም ቢያፈቅራትም ብዙ ቦታ ቢሰጣትም የሆነ ሰዓት ላይ በሆነ ነገር ይጥላታል። የእውነት የንምላችሁ ለቤተሰቧ ክብር የሌላት ደግሞ ለእኔ ክብር ሊኖራት ነው? ያሳደጓትን መከራ ይቶ ለፍቶ ያኖሯትን ቤተሰቧ ያልሆነች ለእኔ ልትሆን ነው? የሚል አይነት ነገር ይመጣልና እና በሄደችበት እግሯ መጣለች ተመልሳ። ተመስገን ነው። እናት እናት ናት የእውነት እናት እናት ናት። ምን ጊዜም ቢሆን ብንታመም፣ ደስተኛ ብንሆን፣ ብናጣ፣ ብናገኝ፣ ጤነኛ ብንሆን ብንታመም ማለት ነው። አንገቷን የእውነት ነው ፊቷን የማታዞርብን እናት ናት። እኔ ፈርቼ ነበረ የእውነት፣ እንደው ቢቀበሏትም፣ እዛ ቤት ሄዳ ብትገባም የሆነ ሰዓት ላይ ሊከፋት ይችላል። ምክንያቱም አንደኛ እሷ ተናግራ የሄደችው ጥላ የሄደችው ነገር አለ፣ አስቀያሚ ነገር። ሁለተኛ ነገር ደግሞ ቤተሰብ በጣም አዝኖባታል። ስለዚህ ይቅርታ መጠየቅ አለባት ስልም የነበረው ለዚህ ነበር። ለማንኛውም ሀሳቤ ስለተሳካልኝ እግዚአብሔርን ነው የምላችሁ። ጠዋት በለቀቀችው ቪዲዮ ብከፋም ባዝንም፣ ከሷ የማይጠበቅ ነገር ቢሆንም ብዙዎቻችሁ በእርግጥ ስለምትወዷት በጥሩ ጎንም የተረዳችሁ ሰዎች አላችሁ። እሷን ላለመረዳት ፈልጌ አይደለም እንደዛ የተናገርኳት፣ በነገራችን ላይ በጣም ስለከፋኝ ነው። ከእሷ የማይጠበቅ ነገር ስላደረገች ነው። የእውነቴን ነው የምላችሁ። ከምንም በላይ ደግሞ ሃይማኖቷ ሲሰደብ ነበረ። የእውነት እሷ ግለሰብ ናት፣ አንድ ሰው ናት። ግን በእሷ ምክንያት ሰው ሲሰደብ ነበር እና አንዳንዴ በቃ ይሁን ዝና ምን ያህል በቃ ሊያጨማልቀን ሊያባልገን እንደሚችል ያየውበት ነገር ነው። ብቻ ግን እሱን ደግሞ በደንብ በሰፊው እሷ መልስ ትሰጥበታለች ብዬ ስለማስብ እጠብቃለሁ። በአጭሩ ግን ከቤተሰቧ ጋር ያለውን ነገር ፈትታ በሰላም ከቤተሰቧ ጋር ለመቀላቀል ስለወሰነች መድኃኔዓለም እንደኔ ደስተኛ የሆነ የለምና እናት እናት፣ ቤተሰብ ቤተሰብ ነው። የፈለገ ይሁን እኔ ዱሮም ጀምሮ ነግሪያት ነበረ ቤተሰቦቿ ጋር ሚዲያ ላይ እንደዛ ስትመላለስ። በርግጥ ክፉ ነገር አልተናገረችም። ያው እህቷን ነው ሰብስክራይብ እንዳታደርጓት ምናምን ስትል ነበር ሜላትን። ባጭሩ ሜላትን ብዙ ቃላቶች ስትናገራት ነበር። ግን ይሄ ይመጣል ብላ ነው ገምታ ነው ቀድማ አውቃ ነው ታይ። ለአንድ ሰው ስትይ ሁሉ ቤተሰቦች ሽንጥለሻት ይጅ እያሏት በስስት የሚጠብቋትን የሚጓጉሏትን እህቶቿን ሁሉ እንዳለ ርግፍ አርጋ ጥላ ስለበረረች ነውና ጥሩ ነው። እንኳን ተመለሰች። ቤተሰብ ቤተሰብ ነው። አሁን የቤተሰብ ዋጋው ገብቶሻል። አሁን እረፍታለሽ። በቃ እርፍ፣ ሰላም ያለው ህይወት ኑሮን ትኖሪያለሽ። እና እንግዲህ ለአብርሽ ብላ ሄዳ እንግዲህ እች ልጅ አስቡት፣ ለእሱ ለአንድ ሰው ስትል ያን ሁሉ ቤተሰብ የሚወዷትን፣ የሚንከባከቧትን ምንም የደሃ ቤት ቢሆን እንኳን በፍቅር አንድ እንጀራ ደስተኛ ሆኖ በልተው ጠግበው የሚያድሩበትን ቤት ጥላ ሄዳለች እና ዛሬ ግን ስትመለስ ልጇን ብቻ አርግዛ እግዚአብሔር ይመስገን። ልጅ ትልቅ ትርፍ ነው፣ ትልቅ ጸጋ ነው፣ ትልቅ በረከት ነው። ብቻዋን ስትመጣ ለዛ ሰው ብላ ዋጋ የከፈለችለት ወንድ ትታው ስትሄድ አባቷም ደንግጧል፣ እናትየዋም ደንግጣለችና ልጁ የታለን ያሉ አባባ እና ይሄን አልጠበቅንም፣ ያለው ትዳር ከኛ ተማሪ፣ የእኛ ኑሮ አላየሽም ወይ የእኛን ህይወት አላየሽም ወይ ብሎ አባቷም በደስታ በፈገግታ ተቀብሎ ምክር መክሯት፣ እናትዮዋ በጣም ደስተኛ ሆና አጋጣሚ ሆኖ ሊወጡ ሲሉ እንግዲህ ቤታቸው ድረስ ደርሳለች፣ ቤቷ ገብታለች እና ደስ ይላል። በቃ ከዚህ በኋላ ደህንነትሽ ይጠበቃል። በቃ ምንም አብርሽም። በጣም ተወጁ ታፈቅሪው ነበር፣ ግን በሱ ያን ያህል መተማመን ላይ አልነበርሽም። በቃ እምነትሽ ሁሉ ነገር ጠፍቶ ነበረ። ብቻ ግን አሁን ላይ ርፍ የምትይበት ሰላም ያለው ቦታ ስላገኘሽ እኔም ልብ ያርፏል፣ ደስ ብሎኛል። እናት እናት ናት። አታስወጣሽም አብረሽ አይተሻል አይደል? አብረሽ በለፋሽበት በደከምሽበት አብረሽ መጥፎ ለማድረግ አይደለም፣ ግን ወንድን አጠቃላይ ስለማውራት ስለምፈልግ ነው። ስለወንድ ልጅ ባህሪ ስለወንድ ልጅ ማለት ነውና ያኔ ታስታውሳላችሁ ሳ በለፋችበት አብራው መከራዋን አይታ ተሰድባ፣ ተነቃ፣ ተዋርዳ ብዙ ስድቦች ተዘንዘምበውባት ባፈሩት ነው ቤት ባፈሩት ንብረት ቤቴ እንዳትገቢ ብሎ ገፍትሮ ያስወጣት ቀን ያለቀስኩት እንባን ያልዋሻችሁም መቼም ማረሰውም እያንዳንዱ ቪዲዮዎቻቸውን በደንብ አስታውሳለሁኝ። ና እንደዛ ነው እናት ግን የትም ዙራ ብትመጣ ልጇ ለወንድ ብላ ጥላት ሄዳ አስቀይማት አስከፍታት የሄደችን ሴት እንግዲህ ልጅ የብላ ቅፍ ድግፍ አድርጋ ተቀብላታለች። ና እናት እናት ናት። ረዥም እድሜ ና ጤና ለእናቶች እላለሁ። የምር ትልቅ መካሪ እናትን ያለቻት የሩታ እናት በእውነት ነው የምላችሁ አስተዋይ እናት ናትና፣ አሁንም ልቦናቸው ሰፊ ሆኖ ያለፈውን ነገር ረስተው ትተው ቂምን ሳይይዙባት በደንብ ደስተኛ ሆኖ እህቶቿም እናቷም አባቷም ቤት ውስጥ ያሉትም እንዲሁም ያገቡትም በየራሳቸው የሚኖሩት እህቶቿም ደስተኛ ሆኖ ተቀብለዋት ጥሩ ጊዜያትን እንደምታሳልፍ በጥሩ ሁኔታ እንደምትታረስ በጥሩ ሁኔታ ጤነኛ ልጅ ወልዳ አቅፋ አዝላ ለማየት ያብቃን ብዬ መልካም ምኞቴን እመኛለሁ። በአጭሩ ዛሬ ደስታዬ ልነግራችሁ አልችልም። እንኳንም ወደ ቤትሽ ተመለሽ። ቤተሰብ ቤተሰብ ነው ምንም ቢሆን። በፊትም ቢሆን አንችነሽ አጠፋሸው፣ በፊትም ቢሆን አንችነሽ የገፋሻቸው፣ በፊትም ቢሆን አንችነሽ አታስፈልጉኝም ብለሽ ጥለሻቸው የወጣሽው ግን ደግሞ ይኸው ያስፈለገሽ ጊዜ መጣና፣ በጊዜው በሰዓት ሁሉም ነገር ሆነ። ቤተሰቦችሽን ተቀላቀልሽ። ቤተሰቦችሽን ና። ደስታ በደስታ ነው የሆነችው። በጣም በቃ በደንብ በቃ አቀማመጧ ራሱ ይለያል። የሆነ ሰፋ ብላ ነው የተቀመጠችው። እንዴ ይሄ የሰራችሁ ቤት የምትኖርበት ቤት እኮ ማለት ነው፣ የአብረሽና የሩታ ቤት የሚገርም ቤት ነው። ሶፋ ብቻ፣ የምግብ ጠረጴዛው፣ ኪችኑ፣ ሻወሩ፣ አልጋ ቤቱ፣ ሻወሩ፣ ምን በቃ የተንደላቀቀ ህይወት ውስጥ ነው የሚኖሩ ግን ደስታ የለም፣ ሰላም የላቸው። ሁሌ ጭቅጭቅ በቃ ሰይጣን እሷን ግፊ ግፊ ላታል እሱን ግፋ ግፋ በቃ አንድ ላይ አድርጎ ያባላቸው ያባጭቃቸው ነበር። የሚበሉት፣ የሚጠጡት፣ የሚለብሱ ሳያጡ ማለት ነው። የሰው ልጅ እንግዲህ በዚህ ምድር ላይ አብሮ ሲኖር የሚበላው ሲያጣ፣ የሚለብሰው ሲያጣ፣ የምትለብሰው ወይ ደግሞ የሆነ ነገር ሲጎድል ነው አደለ? የሰው ልጅ ፍቅር ሊያጣ የሚችለው እነሱ ግን ሞልቷቸው ኑሯቸው እንኳን ምንም ፍቅር አልነበራቸውም፣ ደስታም አልነበራቸውም። እና አንድ ቀን ስቀው አስር ቀን ነው የሚያለቅሱት በተለይ ሩታ ማለት ነው። እና በጣም ደስ ብሎኛል። ከዚህ በኋላ አብርሽ ራሱ በደንብ ነው የሚያከብርሽ እግዚአብሔርም እና ቤተ ሰዎች አሁን ስቀሽ አሳስቀሽ ዝም ማለት አይደለም። ያለውን ነገር አጥፍተሻል። አባዬ እናቴ ይቅር በሉኝ። ያኔ ትክክል ይሆናል ብዬ አስቤ ነበር። በራሴ መንገድ ትክክል ነኝ ብዬ አስቤ ነበረ። ግን ደግሞ የሄድኩበት መንገድ እስከዚህ አድርጎኛል። ከዚህ በኋላ ያለውን ደግሞ ፈጣሪ ያውቃል። ግን በረከትም ትልቅ ጸጋን የእግዚአብሔርን ፍጡር ይዤላችሁ መጥቻለሁ። በሰላም ተገላገይ በሉኝ። ቂም የያዛችሁብኝ ነገር ካለ ለሁሉም ነገር ይቅር በሉኝ ብላ ቤተሰቦቿን ተንበርክካ ይቅርታ ጠይቃ እንግዲህ በሰላም ወልዳ ታረሳ ጥሩ ደረጃ ላይ ደርሳል። እንደምናያት ትልቅ እምነት አለኝ። ብዙ ሴቶች ከጎንሽ ነን አለንልሽ እያላችሁ ትገኛላችሁ። በጣም ደስ የሚል የሚበረታታ ነገር ነው። ሁላችንም እኛ እርስ በእርስ እንዲህ ብንተጋገዝ ብንደጋገፍ ትልቅ ደረጃ ላይ እንደርሳለን ብዬ አምናለሁ አስባለሁ። የኔ ሀሳብ አስተያየት ይህንን ይመስል ነበር። እጅግ በጣም ደስተኛ ሆኛለሁ። የኔ ደስታ ያስደሰታችሁ የሩታ ከቤተሰቦቿ ጋር መገናኘት የእናቷን ደስታ አይታችሁ የተደሰታችሁ የአባቷን ፈገግታ የሩታን ደስታ ከልቧን የሳቀችው እግዚአብሔር ምስክሬን ከወራቶች በኋላ ነው። እንግዲህ ልክ እንደ ነፍሰ ገራይ ብቻዋን በባዕድ ሀገር የእውነት ማንም በሌላት ጓደኛ እንኳን በስርዓት የሌላት የምር እግዚአብሔርን ነው የምላችሁ። ምንም ጓደኛ የላት ምን የላት ብቿን እንደዛ ሁና የኖረች የቆየች ልጅናትና ከመታገት እራሱ የሚተናነስ አይደለም። አሁን ላይ ግን ቤተሰቦቿ ቤት ገብታ ዘና ፈታ እያለች ትገኛለች። ለእናትሽም እድሜውን ይቀጥልላት፣ ለአባትሽም እድሜውን ይቀጥለው። የምሬን ለመናገር እናትዮዋ ባክሽ የልጅ ልጅ ማየት ፈልጋለሁ ብላለች። ሩታ ገና ሳታረግስ ልጅ የልጅሽን ማየት ፈልጋለሁ እየደከምኩ ነው፣ አቅሜም እየደከመ ነው። ና ባክሽና የልኝ ብላ ነበር። እንግዲህ ከአንድ ሰው ወደ ሁለት ሰው ሆና ወደ ቤቷ ገብታለች። ፈጣሪ ደግሞ መጨረሻውን ያሳምሮላለው። ሰላም ቆዩልኝ።